ሁሌ ራሳችሁን እየዋሻችሁ መቀጠላችሁ ማለት መልካም ነገር እንዲገጥመን ነው የሚኝ። ስንት ዓመት የለፉበት እንግዲህ ትዳራቸው ሊፈርስ ችሏል ማለት ነው። እጅግ በጣም በጣም በሚያሳዝን ሁኔታ እንግዲህ መጨረሻ ብሎ አንድ ቪዲዮ ሰርቶ ነበሩ። በዛም እንግዲህ ያው ስሜታቸውን ተናግረዋል ማለት ነው። በጣም ብዙ ሰዎችም አዝኖበታል። በተለይ እንግዲህ ያው አብርሽ ላይ በጣም ብዙ ሰው አዝኖ እንደነበረ እናስታውሳለን። የሩታ እንደዚህ ችክ ማለትና ይቅርታ አላረግም ብላ መወሰኗ ደግሞ እጅግ በጣም አሳሳቢ ሆኗል ማለት ነው። በዛም የተነሳ እንግዲህ የሩታ እናት እንግዲህ እንግዲህ ያው መልእክት ልኳል ማለት ነው። ይህንን ነገር እንግዲህ ወደ መጨረሻ አካባቢ የምታገኙት ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው እንግዲህ ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። እንግዲህ ከሰሞኑ እጅግ በጣም ከባድ ነገሮችን እያሳለፉ ያሉት ሩታና አብረሽ በተለይ እንግዲህ አብረሽ እጅግ በጣም ብዙ ነገሮችን አሳልፏል። ከሩታ ጋራም ያው በጣም በጣም እንግዲህ ብዙ ነገሮችን አብሮ ነው ያሳለፉት። በተለይ እንግዲህ እንደምታስታውሱት ከሆነ ያው ሰርጋቸውም ዱባይ ላይ አካሄዶ ከተመለሱ በኋላ አብሮ መኖር ጀምሮ ነበሩ። አንድ ወር ባልሞላ ጊዜ ውስጥ እንግዲህ ያው በነጻነት ምክንያት መለያየት ችሏል ማለት ነው። በዛም የተነሳ እንግዲህ በጣም ብዙ መነጋገሪያ የሆነው በተለይ እንግዲህ የአብርሽ ነገር እጅግ በጣም አሳሳቢ ሆኖ ነበረ። ምክንያቱም እጅግ በጣም ከባድ ጊዜ እያሳለፈ እንደነበረ በተደጋጋሚ ሲያወራ እንደነበረ እናስታውሳለን። እንግዲህ ሩታም እጅግ በጣም ቆርጣ ተነስታለች ለመ አንመለያየትም በቃ እስከ መጨረሻው ድረስ። በዚህ እንደማትቀጥልና መለየት እንደምትፈልግ በተደጋጋሚ ተናግራለች። በጣም ብዙ ሰው ለምኗታል። በተለይ አቤልና ኤፍሬም እንግዲህ በጣም ብዙ ጊዜ ለምኗት ነበሩ። እግሯ ስር እንግዲህ ወድቆ ኤፍሬሞላ ጠይቋት ነበረ፣ ለምኗት ነበረ፣ ወደ ቤቷ እንድትመለስና ከአብርሽ ጋር ተነጋግሮ ነገሮችን እንዲፈቱ በጣም ሲለምኑ ነበረ። ያም ሆኖ ይህ ግን በስተመጨረሻ እንግዲህ ሩታ ወስና ያው እንደምታስታውሱት ከሆነ ቪዲዮ ላይ በደንብ አርጋ ተናግራለች ከአብርሽ ጋር መቀጠል እንደማትፈልግ እና በዚህም የተነሳ እጅግ በጣም ብዙ ነገሮችን እንዳሳለፈ በትክክል ተናግራለች ማለት ነው። እንግዲህ ሩታ አርጉዝ እንደሆነች ሁላችንም የምናውቀው ጉዳይ ነው። በተለይ እንግዲህ ያው ስታረግዝ በጣም ደስ የሚል ስሜት ውስጥ እንደነበሩ አብርሽ እና ሩታ በደንብ እናስታውሳለን። እጅግ በጣም ብዙ ነገሮችን አሳልፈዋል። እዚህ ደረጃ እስከሚደርሱ ድረስ እንግዲህ በጣም ብዙ ፈተና እንዳሳለፉ በተደጋጋሚ ሲያወሩ ነበረ። ያሞኖይ ግን ያው ያ ነገር ሁሉ ተረስቶ ለመለያየት እንግዲህ ጫፍ ላይ ደርሷል ማለት ነው። በጣም በሚያሳዝን ሁኔታ ትዳራቸው ወደ መፍረስ ተቃርቧል ማለት ነው። በዛም የተነሳ እንግዲህ በጣም ብዙ ሰዎች ቢለምኗትም እንግዲህ ሩታ ምንም ለመመለስ ፍቃደኛ እንዳልሆነች በደንብ ተናግራለች። ግን በጣም የሚገርማችሁ ነገር እኛም እንግዲህ የታዘብነው ነገር አለ። የመጀመሪያ ትዝብታችን እንግዲህ እንደምታስታውሱት ከሆነ ሰርግ አድርጎ በተለይ ዱባይ በሄዱበት ታይም ላይ አብሮ የነበሩ ዳኒ ወይም ደግሞ እነ ፅጌ፣ ሌሎቹም አብሮ እንደነበሩ በደንብ እናስታውሳለን። እነዛ ልጆች እንግዲህ አንድም ቀን እንኳን በዚህ ቪዲዮ አልተከሰቱም። ወይም ደግሞ ለማስታረቅ ሲሞክሩም የተለያየ ነገሮችን ወይም ደግሞ ማላቸው ሆኖ እንኳን አትሊስት ነገሮች እንዲፈታ ለማድረግ እንግዲህ ምንም አይነት ንጥረት እንዳላደረጉ በደንብ እናስታውሳለን። እንግዲህ ይሄን ሁሉ ነገር ካሳለፉ በኋላ እንዴት እንኳን አንድ አንድ ቀን እንኳን መጥቶ ያው ለማስታረቅም ይሁን ለማነጋገር እንዴት አልሞከሩም? በጣም ብዙ ነገሮችን አብሮ አሳልፈዋለ። በተለይ ሚዜ እንደነበሩ በደንብ እናስታውሳለን። ያ ቅርበታቸው ወዴት ሄደ ብሎ በጣም ብዙ ሰው ሲጠይቅ ነበረ። እጅግ በጣም በሚያሳዝን ሁኔታ እስከዛሬ ድረስ እንግዲህ ጣልቃ አልገቡም። የራሳቸውን ህይወት እየኖሩ እንደሆነ ደንብ አይተናል። ግን በጣም እንደ ቀረቤታቸው አትሊስት አንድ ቀን እንኳን ተገናኝቶ ያንን ነገር ለማድረግ አላሰቡም። እስካሁን ድረስም በጣም ሲለፉ የነበሩት በተለይ አቤልና ኤፍሬም ብቻ ናቸው። ኤፍሬምና አቤል እንግዲህ ያው ሰርጉ ላይ ባይታደሙም እንኳን እስከ መጨረሻው ድረስ እንግዲህ በጣም በጣም ሲሞክሩ ነበረ፣ እነሱን ለማስታረቅ በጣም ሲለፉ ነበረ። በጣም በሚያሳዝን ሁኔታ እንግዲህ ያው ቅርብ ነው የተባሉት ጓደኞች ግን ምንም አይነት ጥረትም ሳያረጉ ያው እንዲታረቁ አልፈለጉም እስከ ማለት ደረጃ ድረስ በጣም ብዙ ሰዎች በዛ ደረጃ ሲያስብ ነበረ። እንግዲህ በሚያሳዝን ሁኔታ ሩታም ከአብርሽ ጋራ ተገናኝታ የራሷን ውሳኔዎችን ወስናለች ማለት ነው። ያ ነገር ደግሞ እጅግ በጣም በጣም በጣም የሚያስቆጣና በጣም የሚያሳዝን ነበረ። በጣም ብዙ ሰዎችም ተስፋ ቆርጠዋል። በተለይ በእነሱ ትራር አብሮ ይሆናሉ ብሎ ማሰቡ እጅግ በጣም ከባድ እየሆነ መጥቷል ማለት ነው። እንግዲህ የሰማነው መረጃ ምንድን ነው? አንደኛ የሩታ እናት የላኩት መልእክት ነው። በተለይ ለሩታ ወደ ትዳሯ እንድትመለስና ያሳለፉትን ነገር በተለይ የተጣሉበት ምክንያቶች፣ አንዳንድ ነገሮችን ያው ከባድ ቢሆንም ያንን ነገር አብርሽ እንግዲህ ከልቡ ይቅርታ ከጠየቀ ኃላፊነትም ከወሰደ ያንን ነገር ትታ ወደ ህይወቷ ወይም ደግሞ ወደ ትዳሯ ተመልሳ ቤቷ ውስጥ እንድትገባ እንግዲህ በተደጋጋሚ መልእክት እየላኩላት እንደሆነ በደንብ ሰምተናል። እንግዲህ እነሱ ብቻ ሳይሆኑ ያው ሩታን በደንብ የሚያውቋት በተለይ ቤተሰቦቿ በሙሉ በተደጋጋሚ እየጠየቋት ነው ወደ ትዳሯ እንድትመለስ እጅግ በጣም በጣም ይፈልጋሉ ሁሉም ሰው እንግዲህ ወደ ትዳሯ እንድትመለስ ከባድ ጥረት እያደረገ ይገኛል እኛም እንግዲህ ከዚህ በፊት በጣም ብዙ ሞክረናል በጣም ብዙ የስልክ ጥሪ ሞክረናል ግን ምንድን ነው ከአቅምም በላይ እንደሆነ ከአቅማችን በላይም እንደሆነ ቪዲዮ ሰርተን ነበረ። ምክንያቱም እንደምታስታውሱት ከሆነ አቤልና ኤፍሬም እግራቸው ስር ወድቆ እንኳን ለምኖ ነበሩ ያንን ነገር እንኳን እንግዲህ ምንም አይነት ርህራይ አልተሰማቸውም። በተለይ ሮታ ምንም አይነት ርህራይ አልተሰማትም። ስለሆነ ምንም ማድረግ አይቻልም ወይም በራሳቸው ጊዜ መመለስ አለባቸው ወይም ደግሞ እነሱ መሀል ትልቅ ሰው መግባት አለበት ብለን ነው ያሰብነው። ትልቅ ሰው ማለት እንግዲህ ያው የሩታ እናትም ሊሆኑ ይችላሉ፣ ነጋሽዬም ሊሆኑ ይችላሉ። ብቻ ትልልቅ ሰዎች በተሰበሰቡበት እንደምንም ተብሎ ይሄ ነገር ቢፈታ የተሻለ ነው። ምክንያቱም ሩታ እርጉዝ እንደሆነች ሁላችንም እናውቃለን። ለሕይወቷም ለልጇም ለሚመጣው ነገር በሙሉ ኃላፊነት ለመውሰድም እጅግ በጣም ከባድ ሁኔታ ውስጥ ትገባለች። ስለዚህ ያው እንግዲህ አብርሽ ወደ ህይወቱ ከሩታ ጋራ ቢመለስ እጅግ በጣም በጣም በጣም ሁሉም ሰው ደስተኛ የሚሆንበት ነው። ሩታም በተለይ ወደ ቤቷ ብትመለስ እንግዲህ ሁሉም ሰው ደስተኛ የሚሆንበት ጉዳይ ነው። እንግዲህ ያው በጣም ብዙ ሰዎች እየሞከሩ ነው። ግን በጣም እንደ ትዝብት የታዘብነው ነገር እጅግ በጣም ቅርብ የሆኑት በተለይ እነ ዳኒ ሮያል፣ እነ ጽጌ ሮያል በተለይ ደግሞ የምናውቃት ሜሪ የምትባለው ሁላችንም እናውቃታለን ግን እነሱ በጭራሽ አንድም ቀን እንኳን ለማስታረቅ እንኳን አትሊስት አልሞከሩም። ያ ነገር ደግሞ እጅግ በጣም የሚያሳምም ነገር ነው። በጣም በጣም። ምክንያቱም አትሊስት እንግዲህ ያው ብዙ ነገር አብሮ እንዳሳለፉ ተገኝቶ ለማስታረቅ መሞከር ነበረባቸው። እና ያ ነገር በጣም ያሳዝናል። አሁን ላይ ያላቸው ነገር አትሊስት ወደ ተረጋጋ ነገር ውስጥ አልገቡም። በቃ የመጨረሻ ውሳኔ ብሎ እንግዲህ የወሰኑት በተለይ ሩታ እንደዛ የወሰነችው ለመታረቅ ሳይሆን ለመለያየት ብቻ ፍላጎት እንዳላት ብቻ ነው ያሳየችው። እና እጅግ በጣም በሚያሳዝን ሁኔታ እንግዲህ ይህንን ነገር አግኝተናል ማለት ነው። እንግዲህ ውዴ ቻናሌ ቤተሰቦች አዲስ መረጃ ሲኖር በቅርቡ እናደርሳችሁ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮመንት ስር አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።